የተወደዳችሁና የተከበራችሁ ተከታታዮቻችን እንደምንሰንበታችሁ፣ ይህ ማኅደረ ጤና ነው። በዛሬው መርሃ ግብር እልፍ ምንጮች በሚል ርዕስ ኩላሊቶቻችንን የተመለከተ የመጀመሪያ ክፍል መርሃ ግብር ይዘንላችሁ ቀርበናል። በዚህ የመጀመሪያ ክፍል የኩላሊቶቻችንን አጠቃላይ አወቃቀር እንቃኛለን። ተከታተሉ። አዘጋጅቼ ያቀረብኩላችሁ ዶክተር ፍቃዱ አየለ ነኝ። ሁላችንም እንደምናውቀው የግራና የቀኝ ሁለት ኩላሊቶች አሉ። እነዚህ ኩላሊቶች የአደንጓሪ ቅርፅን ቅርጽን የተላበሱ ሲሆን ልክ እንደ አደንጓሪ ሁሉ መሃል ጎናቸው ላይ ስርጉደት አላቸው። ይህ ስርጉደት ወደ ኩላሊቶቻችን ለሚገቡና ለሚወጡ ጠቃሚ አካላቶች መሽሎኪያ ቦታ ነው ወይም በር ነው። ይህ ስፍራ በእንግሊዝኛ ሃይለም ተብሎ ይጠራል። ከስርጉደቱ ቀጥሎ ያለው የኩላሊት አካል የኩላሊት ሰርጥ በመባል ይታወቃል። በኩላሊት ሰርጥ ውስጥ ያለውን አብዛኛውን ስፍራ የተቆጣጠረው መሃል ቀጂ ነው። ኩላሊቶች በባሕረ ሆዳችን ውስጥ በስተጀርባ በኩል ጎንና ጎን ስፍራን ተቆጣጥረው የሚገኙ ሲሆን ከሆድ ገበር ጀርባ አካላት መካከል ደግሞ ዋነኛዎቹ ናቸው። የሆድ ገበር ጀርባ አካላት በእንግሊዝኛ ሬትሮፐሪቶኒያል ኦርጋንስ ይባላሉ። የሆድ ገበር ጀርባ አካላት ከሌሎች የባሕረ ሆድ አካላት በስተጀርባ የሚገኙ የሆድ ዕቃዎች ናቸው። የቀኝ ኩላሊታችን አቀማመጥ በግራ ካለችው ይልቅ ዝቅ ያለ ነው። ምክንያቱም በቀኝ በኩል የሚገኘው ጉበታችን ከበላይዋ ሆኖ ቁልቁል ስለሚደፍቅ አጥም። ኩላሊቶች በሶስት ድርብ መሸፈኛ ተጠቅልለዋል። የመጀመሪያው በእንግሊዝኛ ፓራኔፍሪክ ፋት ተብሎ የተሰየመው ኩላሊት ታካኪ ስብ ነው። ከኩላሊት ታካኪ ስብ ስር የኩላሊት ልባጥ ይገኛል። የኩላሊት ልባጥ በእንግሊዝኛ ሬናል ፋሻ እየተባለ ይጠራል። የኩላሊት ልባጥ መሸፈኛ ብቻ ሳይሆን ኩላሊቶች በዙሪያቸው ካለው የባህረ ሆድ ግድግዳ ጋር የሚጣበቁበት አስተሳሳሪ ሆኖም ያገለግላል። ከልባጡ ስር የኩላሊት ዙሪያ ስብ አለ። ይህ የስብ ክምችት በእንግሊዝኛ ፐሪነፍሪክ ፋት በመባል ይታወቃል። ከስብ መሸብለያዎችና ከልባጡ ስር የሚገኘው የመጨረሻው የኩላሊት ልብስ የኩላሊት ከፈን በመባል ይታወቃል። የኩላሊት ከፈን በፈረንጃፍ ሬናል ካርሱል ተብሎ ይጠራል። በምስሉ ላይ የምንመለከተው ኩላሊትን በቁሟ መሃል ለመሃል ስንሰነ ጥቃት የሚኖራትን የሰያፍ ስን ጥቃት ገጽታ ነው። የኩላሊትን ሰያፍ ስን ጥቃት ገጽታ በጥንቃቄ ስንቃኘው የተለያዩ ክፍሎችን እናስተውልበታለን። እነዚህ ክፍሎች በሦስት ደርብ ይከፈላሉ። የመጀመሪያው ደርብ የኩላሊት ቅርፊት ነው። ቅርፊቱ በእንቡጠቶቹ መሃል የሚዘልቁ ክፍሎችም አሉት። እነዚህ ክፍሎች የኩላሊት ምሰሶዎች ይባላሉ። በምስሉ ላይ ከሀ እስከ ቀ ባሉት ፊደላት የተመለከቱት የኩላሊት ምሰሶዎች ናቸው። የኩላሊት ምሰሶዎች የእንግሊዝኛ ስም ሬናል ኮለን ነው። ሁለተኛው የኩላሊት ደርብ እምቡጠት ነው። የኩላሊት እምቡጠት በእንግሊዝኛ ሬናል ሜዱላ ይባላል። እምቡጠት የኩላሊት ፒራሚዶች ስብስብ ነው። በምስሉ ላይ ከአንድ እስከ ስምንት ባሉት አሃዞች የተወከሉት የኩላሊት ፒራሚዶች ሲሆኑ በአንድ ላይ እምቡጠት እንላቸዋለን። ፒራሚዶች በኩላሊት ቅርፊትና በኩላሊት ምሰሶዎች የተከበቡ ናቸው። ሦስተኛው የኩላሊት ደር ማህልቀጅንና አላቢዎችን የያዘው የውስጠኛ ክፍል ነው። በእንግሊዝኛ ማሃል ቀጅን ፔልቪስ ንዑስ ኣላቢዎችን ማይነር ካልክስስ አበይት ኣላቢዎችን ደግሞ ሜጀር ካልክስስ ብለን እንጠራቸዋል መሃል ቀጅ የተዋቀረው ከንዑስና አበይት ኣላቢዎች ተዋርድ ነው በምስሉ ላይ በን እና በአ ፊደላት የተመለከቱት ንዑስና አበይት ኣላቢዎች ሲሆኑ በመ ፊደል የተመለከተው ደግሞ መሃል ቀጅ ነው የኩላሊት ፒራሚዶች ጫፍ በአማርኛ የኩላሊት ጡትማ በእንግሊዝኛ ደግሞ ሪናል ፓፒላ በመባል ይታወቃል። በምስሉ ላይ በጡ ፊደል የተመለከቱት የኩላሊት ጡትማዎች ናቸው። የኩላሊት ጡትማዎች ከንዑስ አላቢዎች ጋር አፍ ለአፍ ይጋጠማሉ። ሽንት በማፍለቅ ሂደት ተካፋይ የሆኑ ጥቃቅን ደም ስሮች አሸንዳዎችና ሌሎች አካላት በሙሉ በኩላሊት ድብልልት ውስጥ ይገኛሉ። የኩላሊት ድብልልት በእንግሊዝኛ ሪናል ሎብ በመባል ትታወቃለች። አንዲት የኩላሊት ድብልልት አንድ የኩላሊት ፒራሚድንና በዙሪያ ያለውን ቅርፊት ታጠቃልላለች። ስለሆነም በምስሉ ላይ እንደሚታየው አንዷን የኩላሊት ድብልት ነጥለን በማውጣት የእያንዳንዳቸው ምህንነት ደግሞ በክፍል ሁለት መራሃ ግብር እንቃኛለን። ለዛሬው በሰላም ክረሙ። ሰብስክራይብ ያድርጉ፣ ላይክ ያድርጉ። ዶክተር ፍቃዱ ነኝ።